ክብር ለእግዚአብሔር ይሁን። ዛሬ እንግዲህ በመዝሙር ጉዳይ እግዚአብሔር ያስረዳኛ የተወሰነ ነገሮች እንማራለን። መዝሙር እንግዲህ በውስጡ በጣም ብዙ ዲቴል ነገሮች ያሉት እና እነዚህ ነገሮች በጣም ትኩረት ይፈልጋሉ። ስለዚህ በመዝሙር ውስጥ የሚያስፈልጉን ዋና ዋና ነገሮች ለመናገር እወዳለሁ። የመጀመሪያው አዳዲስ መዝሙር ክሬት ማድረግ፣ አዳዲስ መዝሙር መስራት። ሁለተኛው የሚታወቁ መዝሙሮች፣ የሚታወቁ መዝሙሮች እነሱም መዘመር፣ መስራት፣ መጻፍ የሚገባናል። መጻፍ እና ከመሳሪያ ጋር መዝሙር ከመሳሪያ ጋር ሆኖ እንትን ማለት ከመሳሪያ ጋር ሆኖ መዝሙሮችን መስራት። እንግዲህ ወደ መጀመሪያ ወደ አዳዲስ መዝሙር ስንመጣ አዳዲስ መዝሙር አስራ አምስት መዝሙር ለአንድ ቀን ብንጠቀም ጥሩ ነው። የሚታወቁ መዝሙሮች ለአንድ ቀን አርባ አምስት በነንበር የሚታወቁ መዝሙሮች ብንሰራ ጥሩ ነው። መዝሙር ከመሳሪያ ጋር እነዚህን ብንሰራ ጥሩ ነው። እንግዲህ ለእነዚህ ከላይ ለጠቀስኳቸው ነገሮች ሶስት ነገሮች በአንደበታችንም እንሰራለን በልባችንም ሃርት ሶንግ እንደሚባል በልባችን በልባችንም ጭምር እንሰራለን። እንግዲህ መዝሙር ኦን ማይ ማይንድ ኦን ማይ ማይንድ ውስጥ ያለ ነገር ነው። ኦን ማይ ማይንድ ኦን ማይ ማይንድ ነገር ውስጥ ያለ ነገር ነው። እና ከላይ እንደተናገርኩት መዝሙር ኦን ማይ ማይንድ ውስጥ ያለ ነገር ነው። ያ ማለት በራሳችን ግዴታ የምናደርገው ነገር የምናደርገው ነገር ነው። የመንፈስ ቅዱስ ተግሳጽ ከሌለ በቀር በራሳችን ግዴታ የምናደርገው ነገር ነው። እና እንግዲህ እንግዲህ መዝሙር ላይ እንቅስቃሴ አለ፣ ይህም አምልኮ ነው። በቂ ጊዜ ለእያንዳንዱ መዝሙር በመስጠት መዘመር ምን እንድናደርግ ምን እንድናገኝ ይረዳናል። በመዝሙር ውስጥ መንፈሱን ከጌታ እንድናገኝ ይረዳናል። የጌታን መንፈስ ማለት ነው እናገኝ ይረዳ ይረዳናል ያለ ህይወታችን አስፈላጊ ነው። መጨረሻ ልናገር የምፈልገው ነገር መዝሙር መዝሙር በትክክለኛ ቁጥር ለመስራት በራሳችን መቁጠር አለብን። ከላይ የጠቀስኳቸው እንደዚህ እንደዚህ አዳዲስ መዝሙር አስራ አምስት የሚታወቁ መዝሙሮች አርባ አምስት ብዬ ነበር እነዚህም ቁጥሮች በትክክል በራሳችን መቁጠር አለብን። ለእያንዳንዱ ቀን ማለት ነው፣ እና ለዚህ ደግሞ የተለያየ ፕላን ማውጣት አለብን። እያንዳንዱ ቀን የሚያስቸግረን ከሆነ የተወሰነ የአምልኮ ቀኖች ከፍለን በየቀኑ ከምናደርገው ውጪ እንደዚህ አምልኮ ጊዜያት እያደረግን ብናደርግ የተሻለ ነው። ስለ አዳመጣችሁ እኔ አመሰግናለሁ። መልካም ጊዜ ይሁንላችሁ።